እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት የልቆንም ከእመቤታችን ከቅድስት ድንግል ማርያም ከመልአኩ ከቅዱስ ኡራኤል ከሰማዕቱ ከቅዱስ ጊዮርጊስ በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ ዐሥራ ሦስት ቁጥር 14 በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን። ለእግዚአብሔር ቅዱስ ፈቃድ ለተወሰኑ ደቂቃዎች የምንማርበት የእግዚአብሔር ቃል ነው። ብዙ ጊዜ እዚህ ያለን ኢትዮጵያውያን በተለይ ወጣቶች ሲናገሩ የሚሰማ ነገር አለ። ብዙ መረጃ ያላቸው ስለ መንግሥተ ሰማያት ሳይሆን ስለ አሜሪካ ስለሆነ ብዙ ወጣቶች እንዲህ ሲሉ ይሰማሉ ኢትዮጵያ ውስጥ ከምኖር ዋይትሃውስ ውስጥ ሄጄ ሳር ሆኜ በበቅል ሲሉ ይሰማሉ። ምክንያቱም ብዙ መረጃ ያላቸው ስለ አሜሪካ ስለሆነ ነው። ለዚህ ነው ልባችን ወደዚች ከተማ ምናልባት የሚናፍቀው። ብዙዎቻችን አይደለም ምናልባት ጥቂቶች ብንሆን ነው ዛሬ ግን ስለ አንዲት ከተማ አወራላችኋለሁ አንዲት ከተማን አስጎበኛችኋለሁ ስለዚህች ከተማ ስናወራ ምናልባት ምናልባት እንናፍቃት ከሆነ ቀስ እያል ተርክላችኋለሁ። ቅዱስ ጳውሎስ በዚህ የምትኖር ከተማ የለችንምና ትመጣ ዘንድ ያላትን እንፈልጋለን ይላል። ወገኖቼ ክርስቲያን እንደ መሆናችን የእኔና የእናንተ ሀሳብ፣ የእኔና የእናንተ ናፍቆት የኔና የእናንተ ልብ ቅዱስ ጳውሎስ እንደተናገረው ትመጣ ዘንድ ያላትን ከተማ መፈለግ ነው። የምትፈልጓት ከተማ ትኖራችሁ ይሆን? ልታዩአት የምትጓጉላት አገር ትኖራችሁ ይሆን? ክርስቲያኖች ባየኋት ብላችሁ የምትቋምጡላት ብጎበኛት ብላችሁ የምትጓጉላት ከተማ ትኖራችሁ ይሆን? አዎን ክርስቲያኖች፣ እውነቱን ስንነጋገር አሁን እዚህ ዓለም ላይ፣ አሁን እዚህ ከተማ ላይ ያለ ሀገራችን ያለ ከተማችን ያለ ስፍራችን ነው ያለ ነው ሌላ ከተማ፣ ሌላ ሀገር፣ ሌላ መንደር፣ ሌላ ኑሮ ያለን ሰዎች ነንኛ። ክርስቲያኖች ይሄንን በቅጡ እናስተውል ይሆን? ይሄንን በቅጡ እንረዳ ይሆን? ክርስቲያኖች በዚች የምትኖር ከተማ የለችንም። እዚች ዓለም ላይ እዚች ሕይወት ላይ በጣም የተጣበቅ ነው። በጣም ተስፋ ያደረግናት ስናጣት የሚከፋን፣ ስትጎልብን የሚመረን ጀርባዋን ስታዞርብን የኖርን የማይመስለን ለዚህ ዓለም የተዘጋጀን ለዚህ ዓለም የተሰጠን ስለሚመስለን ነው ወገኖቼ። አሁን የምንኖረው በዚህ ዓለም ለመዘጋጃነት ብቻ መሆኑን ስለማናውቅ ነው። ይህ ዓለም መዘጋጃ ብቻ ነው። ይህ ዓለም ወደሚበልጠው ዓለም ለመሄጃ መቆያ ብቻ ነው ክርስቲያኖች እዚህ ዓለም ላይ ሰርተን የምናርፍበት ሌላ ዓለም እንዳለ ክርስቲያኖች ልናውቅ ይገባል። ይህ ዓለም ጥቂቱን ነገር ብቻ ለማስታወስ ይህ ዓለም የእግዚአብሔር ቃል እንደሚናገር የጨለማ ዓለም ይባላል። ምክንያቱም ቅዱስ ጳውሎስ በጨለማው ገዢ ይላል። የጨለማው ዓለም ገዢ ይለዋል፣ ዲያብሎስ። ይህች ዓለም በጨለማው ዓለም ገዢ በዲያብሎስ እጅ ልትወድቅ ጥቂት የቀራት ይመስላል። ምክንያቱም በዚች ዓለም ላይ ከትላንት ይልቅ ዛሬ የጨለማ ሥራ በዝቷል። በግልጽ እያያችሁ ነው። ክፋት በዝቷል። በግልጽ እያያችሁ ነው። ጭካኔ ሰፍቷል። በግልጽ እያያችሁ ነው። መራርነትና ንዴት፣ ቁጣ በዝቷል። በግልጽ እያያችሁ ነው። ረሃብና ማጣት በዝቷል። በግልጽ እያያችሁ ነው። ፍቅር ጠፍቷል። በግልጽ እያያችሁ ነው። ጸብ በዝቷል። ክፋት በስቷል። ምቀኝነት በስቷል። መጠላላት በስቷል። ይሄ የጨለማው ዓለም ገዢ ዲያብሎስ ስራ ዓለምን እያጨለማት ይገኛል። የእግዚአብሔር ቃል እንዲህ ይላል ምእመናል፣ በሰማይና በውስጡ ለምትኖሩ ደስ ይበላችሁ፣ በምድርና በባህር ለምትኖሩ ግን ወዮላችሁ። ዲያብሎስ ጥቂት ዘመን እንደ ቀረው አውቆ በታላቅ ቁጣ ወርዷልና ይላል ሊታሰር እንደ ቀረበ ስላወቀ ሊጣል ጥቂት ዘመን እንደ ቀረው ስለተረዳ በክፋት እየባሰ በዓለማችን ላይ መቷል። ዳግመኛም የእግዚአብሔር ቃል እንዲህ ይላሉ ወገኖቼ በክፋት እየባሱ ይሄዳሉ ይላል ክፋት ከትላንት ይልቅ ዛሬ ብሷል በዚህ ምክንያት ይህች የምንኖርባት አለን ጨለማ እያዋጣት ይመስላል የጽድቅ ብርሃኗን እያባረረች ይመስላል ከብርሃን ሕይወት ከእግዚአብሔር እየራቀች ይመስላል እናም በጨለማ ውስጥ የምትመላለስ ትመስላለች። ምክንያቱም በጨለማ ስራ ሰልጥናለች፣ ከብርሃኑም ሸሽታለች። በመኃልየ መኃልይ ሶሎሞን ያለችው ሙሽሪት እንዲህ ትላለች፣ ፀሐይ መልኬን አክስሎታልና አተዩኝ ትላለች። ይቺም ዓለም እንደዚች አይነት ሙሽሪት ትመስላለች። የክፋት ፀሐይ አወይቧታል፣ ፍቅር የማጣት ፀሐይ አቃጥሏታል። ፀሐይ መልኬን አክስሎታ፣ አትዩኝ የምትል ይመስላል። እስኪ ቴሌቪዥናችሁን ክፈቱት። ታላላቅ የዓለማችን የመገናኛ ብዙሃንን በሪሞት ኮንትሮላችሁ ዳበስ ዳበስ አይሁት። በቦምብ ጭስ ተሞልታለች። በጥይት አረር ትጮሃለች። የህፃናት ደም ሲፈስታላችሁ፣ ውበቷ እየጠፋ ደም ግባቷም እየከሰመ የተቃጠለ ፊቷን በሜካፕ እንደምትሰውር እንዳንዲት ምስኪን ቆንጆ በብርሃን እየተቀባባች በህንፃዎች እያማረች ብትሄድም ውስጧ ግን ወይባለች፣ ጠቁራለች፣ ጨልማለች፣ ከስታለች፣ ጠውልጋለች። በዚህ ምክንያት አትዩኝ የምትል ትመስላለች። ወደ ጨለማው መዋጥ ትንደረደራለች። ይቺ አለም የጨለማ አለም ወደ መሆን ቀርባለች። ለዚህ ነው ቅዱስ ጳውሎስ በዚህ የምትኖር ከተማ የለችንም፣ ምን አይነት ጨለማ ከተማ የለችንም፣ የክፋት ጨለማ፣ የዘረኝነት ጨለማ የጸብ ጨለማ የዝሙት ጨለማ የርኩሰት ጨለማ የከበባት እንደዚች አይነት ከተማ የለችንምና አንፈልግምና